ኢትዮጵያ የባህር በር የማግኘት ፍላጎቷን ዛሬም እንዳልቀለበሰችው አስታውቃለች። አልሸባብን ጨምሮ ሌሎች በቀጠናው የሚንቀሳቀሱ የሽብር ቡድኖችን በጋራ ለመዋጋት ኢትዮጵያና ሶማሊያ ከስምምነት ላይ መድረሳቸው ተሰምተዋል። መሪው እግራቸውን ሞቃዲሾ አየር ማረፊያ ከደረሰበት ጊዜ አንስቶ ጉብኝታቸውን አጠናቀው እስከ ተመለሱበት ሰዓት ድረስ የነበሩ ጉዳዮችን በትንታኔ ዘገባችን የተመለከትነው ጉዳይ ነው። እንደተለመደው ገንቢ አስተያየታችሁን እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ በመጋበዝ በቀጥታ ወደ ትንታኔው ዘገባ ተሻገርነው። የኤርትራን ዕጣ ፈንታ የሚወስነው ህዝበ ውሳኔ ሊካሄድ በዋዜማው የአዲስ አበባ ዩኒቨርሲቲ ተማሪዎች ተቃውሞ ማስነሳታቸው ሩቅ ያልሆነ የቅርብ ጊዜ ትውስታችን ነው። እንደ ኤሮፓውያን አቆጣጠር ጃንዋሪ 4 ቀን 1993 በሺዎች የሚቆጠሩ የዩኒቨርሲቲው ተማሪዎች አደባባይ ወጥተው ታላቂቱን ሀገር ኢትዮጵያ የሚከፋፍልና ወደ ባልባ ሀገር የሚያደርግ ነው ያሉትን የኤርትራን መገንጠል በመቃወም መውጣታቸው አይዘነጋም። የጊዜው መንግስት ለዚህ ተቃውሞ በሰጠው ምላሽ በመቶዎች የሚቆጠሩ ተማሪዎች የጸጥታ ኃይሎች በወሰዱት እርምጃ ቆሰሉ። ሁለት ተማሪዎች በሆስፒታል እንዳሉ መሞታቸው በጊዜው ተረጋግጧል። ኢትዮጵያ የባህር በር አልባ ሀገር እንዳትሆን የሚለው የብዙ ዜጎች ጩኸት ሰሚ አጥቶ ቀረ። ግንቦት 16 ቀን 1985 ዓ ም በተካሄደ ሪፈረንደም ኤርትራ ሉዓላዊት ሀገር ሆነች። ከኤርትራ ህዝበ ውሳኔ ጎን ለጎን ይነሳ የነበረው የባህር በር ወይም የወደብ ጥያቄም በጊዜው በነበረው መንግስት ሆነ ተብሎ ወደ ጎን መገፋት መጀመሩን ብዙዎች ያስታውሱታል። የኢትዮጵያ የባህር በር ጥያቄ ከኤርትራ መገንጠል ጋር ተያይዞ ጠንከር ብሎ ቢነሳም መንግስት ጉዳዩ አይነሳብኝ በማለቱ ከውይይት መድረኮች ርቆ አዳፍኖት እንዲቆይ አድርጓል። ከአርባ ያላነሱ የአዲስ አበባ ዩኒቨርሲቲ ምሁራን በ1985 ዓ ም ከስራ የመባረራቸው ነገር ከባህርበር ጉዳይ ጋር እንደሚያያዝ የተለያዩ አስተያየት ሰጪዎች ይናገራሉ። በዚህ ጊዜ የኤርትራ ህዝበ ውሳኔ እንደሚካሄድ እንዲሁም የባህርበር ጥያቄ ገፍቶ እንደመምጣቱ የመንግስት እርምጃ ይህንኑ ጸጥ ለማሰኘት ያለመ ነበር የሚል ግምት አስነስቶ እንዳለፈም ይናገራል። ለኢትዮጵያ አሰብ ወደብን በነፃነት እንድትገለገልበት ፈቅዳ የነበረችው ኤርትራ በሂደት ግን ከጎረቤቶቿ ጋር አለመስማማት ውስጥ እንደገባች የአደባባይ ሀቅ ነው። ለሁለቱ ተጎራባቾች አለመግባባት ምንጭ የነበሩት ደግሞ የወደር አስተዳደር ጉዳይ፣ የኮሚሽን ክፍያና የመገበያ ገንዘብ ጉዳይ እንደነበሩም ተመላክተዋል። ታሪክን፣ ጂኦግራፊን፣ ኢኮኖሚንም ሆነ ጂኦፖለቲካዊ መነሻ ነጥቦችን ተመርኩዘው የባህር በርና የወደብ አስፈላጊነትን በየጊዜው ለመተንተን የሞከሩ ወገኖች ግን ኢትዮጵያ በኪራይ ወደብ ያውም በጅቡቲ ብቻ ጥገኛ ሆና መዝለቁ እንደሚከብዳት ለረጅም ጊዜ ሲወተውቱ ቆይተዋል። ለምስራቅ አፍሪካ ቀንድ ለሚባለው ቀጠና እምብርት የሆነችው ኢትዮጵያ ያለ ወደብ መቅረቷ ብዙ ሀገር ወዳድ ዜጎችን ሲያንገበግብ የቆየ ጉዳይ ነው። ኢትዮጵያ በየቀኑ ከ33 ሚሊዮን በላይ በርሜን ነዳጅ ዘይት ለሚተላለፍበትና የዓለማችን ወሳኝ ንግድ መስመር ለሆነው ለቀይ ባህር ቀጠና የቅርብሩቅ ሆና መኖሯ ቢዳፈንም ውስጥ ውስጡን ሲብላላ የቆየ ጉዳይ ነበርም ይባላል። ቀይ ባህር ለንግድ ብቻም ሳይሆን ለቀጠናዊ ጂኦፖለቲካ ባለው ስትራቴጂዊ ጠቀሜታ የተነሳ ቀይ ባህር የዓለም ሀገሮች ትኩረትን የሚስብ ሆኖ ከሺህ ዓመታት በላይ ዘልቋል። ከስድስት ዓመታት በፊት ኢትዮጵያ ውስጥ ለውጥ ሲመጣ በቅድሚያ ትኩረት ተሰጥቷቸው ከተሰሩ ስራዎች ውስጥ አንዱ የባህር ኃይል መመስረት ነው። በጠቅላዩ መሪነት ከፈረንሳይ እስከ ዱባይ ለባህር ኃይል ስልጠና ድጋፍ በማፈላለግ የባህር ኃይልን እንደገና ያደራጀችው ኢትዮጵያ ከ27 ዓመታት በኋላ ለመጀመሪያ ጊዜ የባህር ኃይል አድሚራል በመሾም ኃይሉን አጠናክራለች። ኢትዮጵያ የምታምነው የባህር በርም ሆነ የቀይ ባህር ጉዳይ ከኤርትራም ከጅቡቲም ከሶማሊያም ከሱዳንም የገዘፈ የዓለም አቀፍ የጂኦ ፖለቲካል እና የፖለቲካል ኢኮኖሚ ጉዳይ በመሆኑ እንደሆነም ተመልክቷል። ወደ 120 ሚሊዮን የሚጠጋ ህዝብ ያላት ኢትዮጵያ ባህር በር አልባ ከሆኑ በርካታ ህዝብ ካላቸው የዓለማችን ሀገሮች አንዷ ናት። ከዘጠና በመቶ በላይ የሚሆነው የሀገሪቱ ዓለም አቀፍ ንግድ የሚከናወነው አነስተ ሁለተኛ በሆነችው ጎረቤቷ ጅቡቲ በኩል ነው። ከዚህ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ የባህር በር መዳረሻ ለሀገሪቱ የህሉና ጉዳይ ነው ማለታቸው አይዘነጋም። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። ይህ ጥቅምት 21 ቀን 2017 ዓ ም ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮቹ ምክር ቤት አባላት ለተነሱላቸው ጥያቄዎች መንግስታቸው የባህር በር በማግኘት ጉዳይ ላይ ያለውን ቁርጥ ያለ አቋማቸውን ያንጸባረቁበት ምላሽ ነው። መሪው ፍላጎታችንን ማሳካት የምንሻው በሰላማዊ አማራጭ ነው ይህ ምክንያታዊና ፍትሐዊ ጥያቄ ነው። እኛ ባናሳካው ልጆቻችን ያሳኩታል ማለታቸው ይታወሳል። ጠቅላዩ ከባህር በር ጉዳይ ጋር ተያይዞ ዋነኛ አጀንዳቸው የኢትዮጵያ ሕዝብ ቁጥር መጨመርና የኢትዮጵያ ኢኮኖሚ በፍጥነት በማድረጉ እንደሆነ መድረኩ ላይ አንስተዋል። ከሶስት አስርት ዓመታት በላይ የባህር በር አልባ ሆና ለቆየችው ኢትዮጵያ በቀይ ባህር በኩል የባህር መተላለፊያ ማግኘት አለባት የሚል አቋም የያዘው የጠቅላይ ሚኒስትር አብይ አስተዳደር በተደጋጋሚ ይህንን ፍላጎቱን ሲገልጽ ቆይቷል። ከእነዚህ እርምጃዎች መካከልም ባሳለፍነው ዓመት ኢትዮጵያ ከሶማሊላንድ ጋር የባህር በር መግባቢያ ስምምነት መፈራረሟም ይጠቀሳል። ኢትዮጵያ ከሶማሊላንድ ጋር የባህር በር መግባቢያ ስምምነት መፈራረማቸውን ተከትሎ ሞቃዲሾና አዲስ አበባ ውጥረት ውስጥ መግባታቸው አይዘነጋም። ይህ ስምምነት ከ ከሰላሳ ዓመታት በላይ ነጻ ሀገርነቷን አውጃ የቆየችውን ሶማሊላንድ የግዛቴ አካል ናት የምትላት ሶማሊያን አስቆጥቶ የኢትዮጵያን ዲፕሎማቶች ከግዛቷ እንዲወጡ እንዲሁም በአዲስ አበባ ያሏትን አምባሳደር እንድትጠራ በማድረግ ውዝግቡ ተባብሶ እንደነበር ይታወሳል። ኢትዮጵያና ሶማሊያ ለአንድ ዓመት ያህል በከባድ ውዝግብ ውስጥ ከቆዩ በኋላ በቱርክ አሸማጋይነት እርቅ ፈጽመዋል። የሁለቱ ሀገራት ግንኙነት እንዲሻሻል ለወራት ጥረት ያደረገችው ተርክዬ ባለፈው ታኅሳስ ወር በመሪዋ ረሲብ ጣይብ ኤርዶሃን አማካኝነት ከስምምነት ተደርሶ ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ሐሰን ሼህ መሐመድ አንካራ ላይ ስምምነት መፈራረማቸው ይታወሳል። በስምምነቱ መሰረት የሁለቱ ሀገራት ግንኙነት ለማሻሻል እና ለማጠናከር ባለፉት ወራት የሁለቱ ሀገራት ከፍተኛ ባለስልጣናት በአዲስ አበባና ሞቃዲሾ ተገናኝተው ውይይት አድርገዋል። ይህንን ተከትሎም በሁለቱ ሀገራት መካከል መካከል ውዝግብ ከተከሰተ በኋላ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ለሁለት ቀናት ይፋዊ ጉብኝት ጥር 3 2017 ዓ.ም ወደ አዲስ አበባ አቅንተው የነበረ ሲሆን በምላሹ ጠቅላይ ሚኒስትር አብይ አህመድም የካቲት ሀያ 2017 ዓ.ም በሞቃዲሾ የአንድ ቀን ጉብኝት አድርገዋል። የጠቅላይ ሚኒስትር አብይ አህመድ ጉብኝት ዜና መሰማት ከጀመረበት ጊዜ አንስቶ በመዲናዋ ሞቃዲሾ ጎዳናዎች ላይ የኢትዮጵያና የሶማሊያ ሰንደቅ ዓላማዎች እንዲሁም የሁለቱ ሀገራት መሪ ሌሎች ፎቶግራፎች ተሰቅለው ነበር። መሪው እግራቸው በሶማሊያ አየር ማረፊያ ከደረሰበት ጊዜ አንስቶ ጉብኝታቸውን አጠናቅቀው እስከተመለሱበት ሰዓት ድረስ ደማቅ አቀባበልና መስተንግዶ እንደተደረገላቸው መረጃዎች ያሳያሉ። የጠቅላይ ሚኒስትር አብይ አህመድ የሞቃዲሾ ጉብኝት ሁለቱ ሀገራት በቱርክ አንካራ ላይ የደረሱትን የትብብር ስምምነት የበለጠ ለማጠናከርና ተግባራዊ ለማድረግ ያለመ ነው ተብሏል። ሁለቱ መሪዎች በውይይታቸው በሰላምና በጸጥታ በኢኮኖሚ በዲፕሎማሲና በጋራ ሊሰሩ በሚችሉ የመሰረተ ልማት ስራዎች ላይ እያተኮረ መሆኑን ተገልጿል። ጠቅላይ ሚኒስትር አብይ አህመድ ለትብብርና የጋራ ጥቅም የቀጠናውን እምቅ አቅም አጽሮ ሰጥተው የአፍሪካ ቀንድ በሀብት የበለጸገ ነው ለምድር የተፈጥሮ ውሃና የሰው ኃይል ሀብቶች አሉት ያሉት ጠቅላይ ሚኒስትሩ ይሁንና ራሳችንን ለመመገብ ስንቸገር ይስተዋላል ሲሉም ገልጸዋል። ቀጠናዊ ትስስር የጋራ ሕልማችንን እውን ለማድረግ እጅግ ጠቃሚ ነው ማለታቸውን ከጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃ ያመለክታል። በሶማሊያና በኢትዮጵያ መካከል ተፈጥሮ የነበረውን አለመግባባት ለመፍታት የአሸማጋይነት ሚና የተጫወቱት የተርኪዮ ፕሬዚዳንት ሬሴፕ ጣይብ ኤርዶሃን በቅርቡ በአዲስ አበባና ሞቃዲሾ ጉብኝት የማድረግ እቅድ እንዳላቸውም ተነግሯል። በእንዲህ እንዳለም የውጭ ጉዳይ ሚኒስቴር የካቲት 21 ቀን 2017 ዓ ም በወቅታዊና ቀጠናዊ በሆኑ ጉዳዮች ላይ መግለጫ ሰጥተዋል። ሚኒስቴር መስሪያ ቤቱ በመግለጫው ኢትዮጵያና ሶማሊያ ግንኙነታቸውን በአዲስ መልክ መጀመራቸውን በማስታወስ በቀጠናው ሰላምና መረጋጋት እንዲፈጠር እየተሰራ መሆኑን ገልጿል። የሁለቱ ሀገራት ግንኙነት ከውጥረት ተላቆ አዲስ ግንኙነት በመፍጠር ላይ እንደሚገኙም መንግስት በውጭ ጉዳይ በኩል አመልክተዋል። በዚህም አልብሸባብን ጨምሮ ሌሎች በ ከቀጠናው የሚንቀሳቀሱ የሽብር ቡድኖችን በጋራ ለመዋጋት ኢትዮጵያና ሶማሊያ ከስምምነት ላይ ደርሷል ሲሉ የገለጹት የሚኒስቴሩ ቃል አቀባይ ነቢያት ጌታቸው ናቸው። ኢትዮጵያ ያነሳችውን የባህር በር የማግኘት ፍላጎቷን ዛሬም እንዳልቀለበሰችው ቃል አቀባዩ ተናግረዋል። ይህም የሚሆነው ዲፕሎማሲያዊ፣ ሰላማዊ በሆነ መንገድና የሰጥቶ መቀበል መርህን መሰረት ባደረገ መልኩ ጥያቄዎቿን ማንሳት ትቀጥላለች ሲሉም የሚኒስቴሩ ቃል አቀባይ ፍንጭ ሰጥተዋል።